አመሰግናለሁ ክቡራን ሁላችሁም እዚህ የተገኛችው እግዚአብሔር አምላክ ፈቅዶ ዛሬ ስላገናኘን፣ እግዚአብሔር ስሙ ይክበር ይመስገን። እንግዲህ ኢትዮጵያ ኮሚኒቲን አስመልክቶ እዚህ ሀገር የመጣሁበት ጊዜ ቅርብ ከመሆኑ የተነሳ ያው በዜና ወይንም ደግሞ አለ ተብሎ ከመስማት ባለፈ ፕሮግራሙንም አይቼም ተገኝቼም አላውቅም። ዛሬ የመጀመሪያ ነው። አመራሮቹን ሳገኝ የመጀመሪያ አድናቆቴን የምጀምረው ያው ካየሁት ነገር ተነስቼ ነው። ስሰማ የኖርኩት ይቅርና ማለት ነው። በመጀመሪያ ይሄንን ልጅ እዚህ ልጅ አልኩት ነው፣ ወጣት ነው ሲተዋወቀ እዚህ ራሱን ሲያስተዋውቅ የኮሚኒቲው ሊቀመንበር ነኝ ብሎ ነው። እና አድናቆቴን ከዚህ ነው የጀመርኩት። ነን ለመናገር ኢትዮጵያውያን ለዚህ ደርሰን ከሌላ ነገር ውስጥ ወጥተን ለወጣቶች እድሉን መስጠት መጀመራችንን በጣም በአድናቆት ነው የተቀበልኩት። አሁን እየመጡ ያሉትን ወጣቶች ለዚህ ማሳተፍ መጀመሩ በራሱ ምንም ይሁን ምን ወጣቶች ሊፈጥኑ ይችላሉ። ያ እዚህ የተደረገ መጓዝ ይቻላል። ብዙ ደግሞ ፖቴንሻል አለ፣ ብዙ ነገር ለመስራት አቅሙ ስላላቸው ወጣቶችን ለዚህ ነገር ማሳተፋችሁን አደንቃለሁ። በሌላ መልኩ ኢትዮጵያውያን እዚህ ሀገር መግባት የጀመሩበትን ጊዜ ስሰማ በእውነቱ 50 ዓመት እንደሞላው ነው የምሰማው እና በ50 ዓመት ውስጥ በብዙ ነገር ነው እዚህ ሀገር ላይ ያሳለፍ ነው። በ50 ዓመት ውስጥ 50 እንዲህ አይነት ከዚህ በላይ ሊኖረን ሲገባ ገና ዛሬ ዳዴ ገና ዳዴ መባሉ ያስቆጫል። ዛሬ ላይ ሆነን ስናስበው ደግሞ ዛሬም ራሱ ዳዴ ማለታችንን ደግሞ ተመስገን ያሰኛል። እዚህ ቦታ ያገናኘን ዘር አይደለም፣ ብሔር አይደለም፣ ሃይማኖትም አይደለም። እዚህ ውስጥ የማያችሁ የተለያየ ሃይማኖት ያላችሁ ሰዎች አግኝቻለሁ። እዚህ እዚህ ቦታ ላይ ያገናኘችን አንድ ሀገር ኢትዮጵያ የምትባላለች እሷ ናት ያገናኘችን። በቤተክርስቲያናችን ብዙ ሰዎችን እናገኛቸዋለን። ዘር የለም፣ ብሔር የለም፣ ቋንቋ የወስናትም ቤተክርስቲያን ቋንቋም ዘርም ሀገርም ብሔርም የላትም፣ ሁሉም ታሰባስባለች። እንደዚያው ይሄ ኮሚኒቲ ከቤተክርስቲያን ጠበብ የሚለው ቤተክርስቲያን ግዴታ ኢትዮጵያውያንም ብቻ አይደለም የምታሳትፈው ሌላውንም ታሳትፋለች። ይሄ ደግሞ እንደ ሀገር ኢትዮጵያ የሚል ሀገር አለችን። እትብታችን የተቀበረባት የተወለድንባት ያደግንባት እጅግ የምንወዳት በጣም የምንወዳት ብታድግልን እንደ ሌሎቹ ሀገር ብትሆንልን እያልን የምንመኝላት የምንናፍቅላት ሀገር አለችን እና በዚያች ሀገር ስም የተሰባሰባችሁ ስብስቦች ብዙ ነገር መስራት ይቻል ነበር እስከ ዛሬም ድረስ የምንታወቀው እንግዲህ እንደምታውቁት በሌላ ነገር ሆነና፣ በመለያየት በመከፋፈል፣ በመናቆር፣ በመናከስ እርስ በርስ በመነቃቀፍ ሀምሳ ዓመት ፈጀ። ይህን ያህል ዕድሜ አስቆጠረን፣ አንዱንም ሳንጨብጠው ያ መከፋፈል አሁንም ጋብ ያለለት ወይም የቆመም አይመስለኝም። በተቻለ መጠን እሱ ቆሞ እንደ ሀገር አንድ ሆነን ተሳስበን ኢትዮጵያ በምትለው ሀገር ስም ይሄንን በእውነቱ በህብረተሰቡ ስም ይሄ ቤት የኦርቶዶክሳት ለብቻ አይደለም፣ የፕሮቴስታንቶች ለብቻ አይደለም። የነገሌ የኢትዮጵያውያን ተብሎ ሀብት ንብረት ተብሎ አንድ እርምጃ እልፍ መባሉ በጣም የሚያስደስት እጅግ የሚያኮራ ነው። እውነት ለመናገር አንድ ነገር መጨበጣችሁ ማለት ይሄ አለ። የኢትዮጵያ ኮሚኒቲ የሚባለው አየር ላይ ነው ያለው ወይስ በምናብ ነው? ወይስ እነማናቸው በፍለጋ ነው የሚገኘው? ቤታቸው ነው የሚፈለጉት? አድራሻቸው የት ነው ቢባል እስከ ዛሬ ድረስ የለም ነበር ብዬ ነው የማስብ። አሁን እዚህ ጋ መባል ተጀመረ። የኢትዮጵያዊነት ምልክት ሰው ሀገር ላይ ይሄውና በትልቁ እዚህ ጋር ተሳለና አላፊው አግዳሚው ሁሉ ከዚህ በኋላ ሲያልፍ እንዲህ ሲያይ ኢትዮጵያውያን እዚህ ጋር ያያል ማለት ነው፣ እና ይሄ ትልቅ ነገር ነው። ቅድም እንደነገራችሁን ብዙ መስራት የምትችሉ ነበረ። ግን እናንተ ከገለጻችሁት አንጻር ስነሳ ብዙ ሰዎች ከሌላም ማግኘት ስለሚችሉ ብዙ ስለ ኢትዮጵያ ኮሚኒቲ ጉዳዩ የላቸውም ብዙም ፍላጎትም አያሳዩም፣ የሚለውን ይሄ እናንተ ራሳችሁን ለማስተዋወቅና አንድነት ሰውን በአንድነት ለመሰብሰብ ባለመከፋፈል አንድ በማድረግ የተጫወታችሁት ሚና ስለሌለ ይመስለኛል። ይሄ የእናንተ የራሳችሁ ራሳችሁን ለማስተዋወቅና ያላችሁን ነገር መጀመሪያ መሸጥ ነው ያለባችሁ እኮ፣ ሰው ለመግዛት የእናንተን ሀሳብ ለመግዛት የሚሸጥ ሀሳብ ካቀረባችሁ ሰው ወደ እናንተ ሊቀርብ ይችላል፣ ሊገዛ ይችላል፣ ያንን ሀሳብ ከእናንተ ጋር ሊተባበር ይችላል። እንደሱ ካልሆነ ግን እናንተ ራሳችሁ መጀመሪያ ራሳችሁን አስተካክላችሁ ለሰው የምታቀርቡትን ነገር ተደማጭነት እንዲኖራችሁ ተቀባይነት እንዲኖራችሁ ማድረግ ደግሞ የእናንተ ፋንታ ነው። ራሳችሁን በተለያየ አማካኝነት ለኅብረተሰቡ ማስተዋወቅ ነው ያለባችሁ። በዓል ጠብቃችሁ የሆነ ጊዜ ብቅ ብላችሁ አጨብጭባችሁ የምትመለሱ ከሆነ ወይ የሆነ ነገር ተፈጠረ ሲባል የሆነ ብቅ ሆ ብላችሁ የምትበተኑ ከሆነ ያ ምንም ውጤት ላያመጣ ይችላል። እና በዚሁ አጋጣሚ እናንተም መሬት አስይዛችሁ ስራ መስራት ይኖርባችኋል። መሬት የምትይዙበትን ደግሞ ስራችሁንም በአግባብ መስራት የምትችሉበትን ደግሞ ይኸው አድራሻም ኖራችሁ እንግዲህ በእኛ በኩል እንደ ኢትዮጵያዊነት የኢትዮጵያውያን ስለሆንና የኢትዮጵያ አካል ስለሆነን እኛም በሚቻለን ሁሉ ለእናንተ የሚፈለገውን እገዛ በማንኛውም መልኩ አብያተ ክርስቲያናቶቻችን ለዚህ በጎ ተግባር ለመልካም ነገር እናንተ ህዝብ የሚታነጽበትን ትውልድ የሚታነጽበትን ወደ በጎ መልካም ዜጋ ማፍራት የምንችልበትን ስራ መስራት የምትችሉ ከሆነ እኛ ደግሞ አላማችን ይሄ ነው። መልካም ዜጋ ለማፍራት ትውልድ ለማፍራት ስለሆነ በዚህ መሰረት እንድትቀጥሉ ነው እኛም የምንመኘው። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ሀይ ሰላም ናችሁ፣ እንዴት ናችሁ? በሚኒሶታ ያላችሁ ኢትዮጵያን ኮሚኒቲ፣ አዲስ የተገዛውን ህንፃ አብረን መተን እንመርቅ። የተገዛውና የታደሰውን የለፋንበትን። እኔ የኢትዮጵያ ኮሚኒቲ በሚኒሶታ ቅዳሜ ቅዳሜ ኦክቶበር አራት ሁላችሁም እንዳትቀሩ። ሀይ ሰላም ናችሁ፣ እንደምናችሁ። እንኳን ደስ ያላችሁ። የኢትዮጵያ ኮሚኒቲ በሚኒሶታ አዲስ ህንጻ ተገዝቶ እድሳቱ አልቆ ሊመረቅ ኦክቶበር ፎር ቀጠሮ ይዘናል። ኦክቶበር ፎር ትሪ ኦክሎክ ላይ አብረን መተን እንድንመርቀው እንድንደሰት ንብረታችንን እንድንረካከብ ቀጠሮ ይዘናል፣ እንዳትቀሩ።